መግደብ እያስጨነከኝ ነው። አዲ ምን ሆነህብኝ ነው ነው? ሰላም ሰላም፣ ውድ ቤተሰቦቼ እንደምን አላችኋለሁ? ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ካለን ህመም ካለን ነገር ላይ አገግመን ወጣ ብለናም፣ ጥላት ደስ አይበለው። እንዳያችሁት ሁሉንም ነገር የተፈጠረውን ነገር አይታችሁታል ያው ቁስሌ ደርቆልኛል። ትንሽ እዚች ጋር አካባቢ ያበጥ ብሎብኛል እንጂ እና ደግሞ በጣም ደም በደም አልሆንኩም። ማለት እንትን ነው አብጦ ምናምን ነበርና ልክ መርፌ ሲወጋው እሱ ደና ሆንኩኝ። እግዚአብሔር ይመስገን፣ ደና ነኝ አሁን። እና ቤተሰቦች ምንላችሁ ፈልጌ ነው የመጣሁበት ጉዳይ። ይህን በነገራችን ላይ ይህን ነገር በድጋሚ እንደምፈታው የሆነ እንደምደርስበት እርግጠኛ ነኝ። አንድ ቀን ማን እንደምታይ ማን እኔን በዚህን ያክል ደረጃ እኔን መጉዳት ለምን እንዳስፈለገ ደርስበታለሁ ብዬ አስባለሁ። አረሰው ግን ዛሬ የመጣሁበት ያው ዛሬ የመጣሁት ያው በሌላ ጉዳይ ነው። ሌላ ጉዳይ ደግሞ ምንድነው አንዲት የማቃት አብሮ አደጌ ልጅ ነበረች እና እንደ ማንኛውም በሶሻል ሚዲያ ትከታተለኛለች፣ ስራዬን ታያለች፣ በቃ ምናምን። ድሮ እንገናኝ ነበር ነው፣ አሁን ግን ስራ ቢዚ ስለነበርኩ የመገናኘት እድሉም የለኝም። እና በተለይ ካሉት በሰሞኑ ከተለዩ ብዙ ሰዎች ትደውላላችሁ፣ በዚህ አጋጣሚ አመሰግናለሁ። እንዴት ሆን ካዲ ምናምናም ነገር ትሉኛላችሁ እና ሁላችሁንም ከልብ አመሰግናለሁ። መልካም ለተመኛችሁ ሁሉ ከልብ አመሰግናለሁ። ግን እሷ በጣም ነው የምደውለው፣ በጣም ነው ቴክስት የምታደርገው ይሄ የኔ የደረሰብኝ ነገር አስጨንቋት ይሁን ምናምን አላውቅም። ከዛ በፊትም ትደውል ነበር ግን ምን አይነት ነገር አሁን ላይ ማለት ከተቃራኒ ጾታ ጋር መገናኘት አልፈልግም። ከተቃራኒ ጾታ ጋር ብዙ ንክኬ ወይም ግንኙነት ሲኖር ምን እንደሚፈጠር ያው ታውቁታላችሁ። እና ብዙም አልፈልግም። አንዳንዴ የራሴ ብቻዬ ነው ቪዲዮ መስራት የምፈልገው ወይም ደግሞ ከጓደኞች ጋር ልክ ምናም ነው መስራት የምፈልገው እንጂ ተቃራኒ ጾታ ጋር ትንሽ ጊዜ ብረጋጋ ብዬ አስባለሁ። እና ማግኘት አልፈልግም ነበር እውነቱ ስነግራችሁ። እና በጣም የደወለች እየደወለች ላገኘ ይፈልጋለሁ። ቴክስት ታደርጋለች ምናምን በጣም ነው በቃ ተጨንቃ ምናምን እንትን እምትል እኔ በዚህ ሰዓት ላይ ምክንያቱም ብዙ ችግሮች አሉብኝ። እኔ ለሰው የማላወራቸው በጣም ብዙ አሉ። እየገጠሙኝ ያሉ ቻሌንጆች ስላሉ ለሰው መናገርም ሰለም አልፈልግ፣ ይቅርት ማለት መናገርም ሰለም አልፈልግ መገናኘት አልፈልግም ምክንያቱም አሁን አንደኛ ይሄ ችግር አለብኝ ይሄ ገጠመኝ ነገር አለ እሱን የዚህን ጉዳይ ማን እንደሆነ ማወቅ ስላለብኝ አንደኛ ዚህ ያለ ሁለተኛ ደግሞ ለማንም አልናገረው ስላለ ይሄ ነገር አለ ግን ደስ እያለኝ አይደለም ማግኘት ሃምሳ ሃምሳ ፐርሰንት በቃ ለምን እንደፈለገችኝ ምናልባት ወይም ደግሞ የመታኝን ሰው ወይም ሚስጥር ልነግር ፈልጋ ይሆን እንዴ ብዬ ነው ያሰብኩት። እኔ በውስጥ የያዝኩት ግን እስኪ ሌትስ ጎ እንሂድና እናገኛት። እረ፣ እዚህ ገልቀም መቆመ ራሱ ደከመኝ። ቦታው ራሱ ጸጥ ያለ ነው ምናምን እና ትንሽ ላውራችሁ። አንዳንዴ እኔ እኔ በህይወቴ በቃ አይገጥመኛም ብዬ አልጠበቁት ነገር ነው የገጠመኝ። ግን ጥላት ደስ አይበለው። አሁን ደህና ነኝ እኔ በቃ ከዚህ በፊትም ስለነገርኳችሁ መደጋገም ስለሚሆንብኝ መፈክር ደግሞ ምንም ዝም ብሎ ተራ ነገር ስለሆነ ወይኔ ነገሮችን ለመፍታት የሚገጥሙኝ ቻሌንጆች ደንሽ ያወራው ነበር አልሰማኝ። ወይኔ ምንድን ነበር ያልሽኝ? እንዴት ነህ? ቆየሽ? በጣም ቆየሁ። ባ አዎ፣ ታክሲ ተዘጋግቶብኝ እኮ በጣም ይገርማል። ማለቴ እኔ አሁን በጣም ይቸኩል አሉሽ። ማለት ጊዜ ሄደህ በቃ፣ ከረጅም ጊዜ በኋላ እኮ ነው ያገኘሁት። እ ምን ያህል ጊዜ ቴክስት እንዳደረኩ ላይ ተው። እሺ፣ ምን ሆነህ ነው ባለፈው? ምንድነው ያየሁት ቪዲዮ

ነው እና ደግሞ እኔ ላውራ ፈልጋለሁ። አዲ ላውራ ፈልጋለሁ። እኔ እየሰማኝ አይደለ? ቆይ ታክሲ ይቅርታ። በጣም ምን ሆነህ ነው? ደህና ነህ ግን? እውነት አምሃን ሆስፒታል ነው? ኧረ ደህና ነኝ። እንዴ ምን ነው ደህና ትመስልም። ሁኔታ ምን ደህና ትመስልም እኮ። አዲ ምን ያህል ደስ እንዳለኝ አልገባህም። አለ ምን ያህል ተጨነቄ እንደነበር አልገባህም። ለረጅም ጊዜ ይንቀስጣል

ደህና ነኝ። ምንም ደህና አትመስልም። ችግር አለ። እና ደግሞ ለአውራ እፈልጋለሁ እያልኩ ነው። ሰዓት እኮ ይልኝ። ምን ይበቃ ዲድ በአዲ ተረጋጋ። አዳምጠኝ ለትንሽ ደቂቃ ብቻ። ቆይ ምን ሆነ? ህቢ ነው። እግዚአብሔር አዲ፣ ምን ሆነ ነው? በእግዚአብሔር እያስጨነከኝ ነው። የተፈጠረ ነገር አለ ምን ተፈጥሮ? ንገረኝ እስኪ ምንድን ምንድን ነው የሆንክብኝ? ምንድን ነው የሆንከው? ምንድን ነው ኧረ ንገረኝ፣ ምንድን ነው በጣም እያስጨነከኝ ነው። ማላውቀው ሰው የሆን ክብኝ ነው እኮ በዛ ላይ እኔ ምን ያህል ደስ እንዳለኝ አልገባህም። እየሰማኝ አይደለ አዲ? እየሰማኝ አለ ምንግር ነገር አለ። እየሰማኝ ነው አዲ፣ ሰማኝ

ነገሮች አጀር ሰማኝ፣ ግራች አሰማኝ። ማሆን ያልኩ አዲ፣ ወይ ምንድን ነበር? ልነግርህ የምፈልገው ነገር አለ። ለምንድን ነው የማሰማኝ? ምንድን ነበረ ነበር? በመጀመሪያ ስላገኘው ደስ ብሎኛል በጣም ከምንም በላይ አዲ፣ አባቴ ምን ሆነ ነው? አልሰሙሽም ነበር? አዲ፣ እያስጨነቅኸኝ ነው በጣም። ደህና፣ እኔ እቺ ባላቅም፣ ዘይት ባህሪ ወይ ምንድነው? ነው የማላውቀው ነገር አለ።